የጦርና የጋሻ ስጦታ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ከጅማ ሕዝብ የጦርና ጋሻ ስጦታ ተበረከተላቸው። ጀኔራል ታደሰ ወረደ ዛሬ በማህበራዊ ሚዲያ ላይ ጦርና ጋሻ ይዞ መነሳታቸው በተለይ የፎቶ ምስላቸው ማህበራዊ ሚዲያ ላይ ሲዘዋወር ነበር። ይህ ስጦታ ከጅማ እንደቀረበላቸው ጭምርም ነው የወጡት መረጃዎች የሚያሳዩት። ጀኔራል ታደሰ ወረደ በፕሪቶሪያ ስምምነት የሰሞኑን ጦርነት በማስቆም ዙሪያ ከአቶ ጌታቸው ረዳ ጋር ካቀኑት የቀድሞ የህይዋት ባልደረቦች መካከል አንዱ እሳቸው እንደነበረው ጭምርም ነው። ይህ ኋላ ኋላ በአቶ ጌታቸው ረዳና በመካከላቸው የነበረው የፖለቲካ ልዩነት መፈጠሩም የምታወስ ነው። አቶ ጌታቸው ውረዳ፣ ስለ ታደሰ ወረደ መናገራቸው መናገራቸውም የምታወስ ነው። ከዚህ በፊት የወጡት መረጃዎች ያሳያሉ። በአሁኑ ሰዓት ትግራይን እያስተዳድሩ ያሉት እሳቸው እንደሆኑ ጭምርም የወጡት መረጃዎችና የአደባባይ ሁኔታዎች ያሳያሉ። የእናቶ ደብረ ጽዮን ገብረ ሚካኤል ቡድን እሳቸውን እንደምደግፍ ጭምርም ነው የአደባባይ መረጃዎች የሚያሳዩት። ዛሬ ከጅማ የተበረከተላቸውን ስጦታ በማስመልከትም ነው ለእናንተ ይዤላቸው መጣሁት። ሚኪ ሳቦር ኢንፎን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።